ሰላም ጤና ይስጠልን። እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን፣ እንደምናላችሁልን ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻነላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከናንተ ጋር ስንቆይም ከሀገር ውስጥ እና ከውጪ ያልተሰማው አዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ ያካትናል። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። የተለያዩ ርዕሰ ጉዳዮችን በዛሬ ፕሮግራማችን እናነሳለን። በተለይ ከዝውውር ጉዳዮች ጋር በተያዘም ትልልቆቹ የአውሮፓ ክለቦች ዛሬ ከጠዋት ጀምሮ ሲሰሙ የነበሩ የዝውውር ጉዳዮቻቸውን በስፋት ወደ እናንተ እናደርሳለን። ቆይታችሁን ከእኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። ፏርባሩ ፕሮግራሙን እየመራው ከናንተ ጋር ቆይታ እናደርጋለሁ። እናንተም ቪዲዮችንን ላይክ፣ ቻናላችንም ሰብስክራይብ እያደረጋችሁ እያበረታታችሁን አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰ እንገናኛለን። አርሰናልን የተመለከቱ ተመለከቱ መረጃዎችን በማስቀደም እንጀምር። አርሰናሎች በዚህ ክረምት የተጫዋቾች የዝውውር መስኮት የክንፍ ተጫዋች ማስፈረም እንደሚፈልጉ መረጃዎች እየወጡ ይገኛሉ። አርሰናሎች ለማስፈረም ከሚመኟቸው ተጫዋቾች መካከል ደግሞ የሪያል ማድሪዱ የፊት መስመር ተጫዋች ሮድሪጎ ጓሽ አንደኛው መሆኑ እየተገለጸ ነው። ዝውውሩ እውን እንዲሆን ሮድሪጎ ሪያል ማድሪድ እንዲሸጠው መጠየቅ እንደሚያስፈልገው ጭምር ነው እየተነገረ እንደሚገኝ ዘገባዎቹ እየጠቆሙ የሚገኙት ሮድሪጎ በወደፊቱ ቆይታ ላይ የመወሰን ስልጣን እንዳለው ሲነገር፣ ሪያል ማድሪድ ተጫዋቹ ከፈለገ እንዲሸጠው እንግዲህ እንደሚጠይቅና ተጫዋቹ ከጠየቀ ደግሞ ሊሸጥ እንደሚችል ይነገራል። ተጫዋቹ ሪያል ማድሪድ እንዲለቀው ከጠየቀ አርሰናል ወደ ዝውውሩ በመግባት ለማስፈረምም ጥረት እንደሚያደርጉና ቅድሚያ እንደሚሰጡትም ጭምር ነው መረጃዎች እየወጡ የሚገኙትና ከሮድሪጎ ጓሽ ጋር በተያያዘም እነዚህ መረጃዎች ናቸው አሁን ላይ እየወጡ የሚገኙት። አርሰናል የክሪስታል ፓላሱንም ተጫዋች ኤብሪቼ ኢዜንም በ68 ሚሊየን ፓውንድ እንዲሁ ለማስፈረምም ዝግጁ መሆናቸውን መረጃዎች እየወጡ ነው። ይህም እንግዲህ የ24 ዓመቱ እንግሊዛዊ አማካይ ተጫዋች በፕሪምየር ሊግ ውስጥ ባሳዩ አስደናቂ ብቃት የብዙ ክለቦችን ትኩረት መሳቡ የሚታወቅ ነው። ኤዜ እንግዲህ በተለይም በቴክኒካል ብቃቱ በፍጥነቱና በጨዋታ ፈጠራ ችሎታው ታዋቂ እንደሆነ ይነገራል። ይህም የአርሰናልንም ሆነ ሌሎችንም እንግዲህ ክለቦችም ደረጃን ለማሻሻል ከፍተኛ ድርሻን ሊወጣ እንደሚችል ጭምር ይነገራልና አርሰናል ይህንን ተጫዋች ለማስፈረምም ዝግጁ እንደሆኑ ጭምር ሰን ስፖርት ነው ዛሬ ይህንን መረጃ ያጋር ነው። አርሰናሎችና ቶማስ ፓርቴ በመጨረሻው በፋይናንሻልና በቴክኒካል እንዲሁም በኮንትራት ርዝማኔ ላይ መስማማት አልቻሉም። እናም ድርድሩ በመጨረሻም የፈለጉት ውጤት ላይ አልደረሰም። ለዚህም ደግሞ አርሰናልን እንደሚለቅ ጭምር የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙትና እንግዲህ ከቶማስ ፓርቴ ጋር ያልተስማሙባቸው ጉዳዮችም እነዚህ እንደሆኑ እየተገለጸም ይገኛል። አርሰናል ከጀርባ ሆኖ በሞስኮዌራ ዝውውር ላይ ጥሩ ስራዎችን እየሰራ ነው። ተጫዋቹ ወደ አርሰናል መሄድም እንደሚፈልግ ተነግሯል። ሞስኩዌራ ከጋብሪኤል ማጋሌሽ እና ከዊሊያም ሳሊባ ጋር መፎካከርን አይፈራም። ከነሱም እኩል አቅም እንዳለው ነው የሚያምነው። የተጫዋቹ ዋጋ ከ20 እስከ 25 ሚሊዮን ዩሮ አካባቢ ሊሆን እንደሚችል ይገመታል እና አርሰናሎች ይህንን ተጫዋች ለማስፈረም በጀርባ በኩል በጣም ጥሩ እንቅስቃሴዎችን እያደረጉ እንዳለም ተሰምቷል። አጥቂን በተመለከተ ደጋፊዎቹም ሆነ አርሰናሎች ታጋሽ መሆን አለባቸው። በቤንጃሚን ሸስኮ ና በቪክተር ዮከርሽ መካከል የሚደረጉ ውይይቶች አሁንም እንደቀጠሉ ናቸው። አርሰናል የላያብዜሽን ጥያቄ መቀነስ ይችል እንደሆነ ለማየት እየሞከረ ነው። እናም ደግሞ እንዲሁም የቪክተር ዮከርሽም የመጨረሻ ዋጋን ለማውቅም እየሞከሩ እንዳሉ ጭምር የሚያሳዩ ሪፖርቶች እየወጡ ነው። በየዕለቱ በሁለቱ ተጫዋቾች መካከል ንግግሮች በመካሄድ ላይ እንደሆኑም ጭምር ነው ፋብሪሲዮ መረጃውን ያጋረው። ሪያል ማድሪድ ማይልስ ሉዊስ ስኬሊ ላይ እውነተኛ ፍላጎት ነበራቸው፣ ነገር ግን የስኬሊ መልስም አርሰናልና አርሰናልን ብቻ መቆየት እንደሚፈልግ ነው የተናገረው። የ18 ዓመቱ ሉዊስ ስኬሊ በቦርዱ ክፍል ውስጥም ለአንዳንድ የክለቡ ታዋቂ ሰዎች ለሆኑት ሚኬል አርቴታ፣ የአካዳሚው ዳይሬክተር ፓር መርቲሳከር፣ የወቅቱ ጊዜያዊ የስፖርት ዳይሬክተር ጀሰን አይቶ ና የእግር ኳስ ኦፕሬሽን ዳይሬክተር ጄምስ ኪንግን በመሰብሰብም ስለ ራሱና ስለ ክለቡ ንግግርም አድርጓል። በሱድሜ እንግዲህ ያለ እግር ኳስ ተጫዋች ይህንን ሊያደርግ ማየት ብርቅ ነው። ምክንያቱም በአርሰናል ቤት የ18 ዓመት ልጅ ከዚህ በፊት እንደዚህ ሲያደርግ ታይቶም የማይታወቅ ነው። ልብስ ስኬሊ በሀሌ ኢንድ እንግዲህ ያጋጠሙትንና በሱ ውስጥም ያሉትን ዋና እሴቶችን ገልጿል። ከዚያም ስለራሱ እሴቶችና እይታዎችንም ተናግሯል። ልብስ ስኬሊ 49 ቁጥር ማሊያን ለመጠበቅም ስላለው ፍላጎት ለሱ ለክለቡና ለደጋፊዎቹ ያለውን ጠቀሜታ ግምት ውስጥ በማስገባት ተናግሯል። በእድሜ ዘመናቸው ሁሉ ይደግፋሉ ብሎ የሚጠ ብቀውን ሰፊ ቡድንንም አስተዋውቋል። እናም ከአርሰናል ጋር የረጅም ጊዜ አጋርነት እንደሚኖረውም ጭምር ነው የተነገረው። ለተሰብሳቢዎቹ ሰብሳቢዎቹ ልዩ የሆነ ተሞክሮም ነበር። በልዊስ ስኬሊ ቡድን የተነደፈው አካሄድም ትክክለኛ ፈጠራና ጥልቀት ያለው ነው። የእግር ኳስ አመራሮች ከተጫዋቾች እንዲሁም ደግሞ አይነተኛ ስቴቶችን መቀበል አልለመዱም። ስለዚህም በተፈጥሮ ልዊስ ስኬሊ አንዳንድ የደፋርነትና የመሪነት ልምድም እንዳሉ አሳይቷል። ነገር ግን አንድ የአካዳሚ ተጫዋች የአካባቢ ወጣት መድረኩን ሲወጣና በብስለትና በጽኑ ሲናገረን በማየት ትልቅ ኩራት ይሰማኛል ሲልም ጭምር ነው። ዳቪድ ኦርነስቲን መረጃውን ያጋራው። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ። ፋብሪሲዮ ሮማኖ ስለ ብሪያን ኤምቤሞ ዝውውር ይናገራል። የኤምቤሞ ዝውውር ላይ መጠናቀቅ ያለባቸው ቅድሚያ ሁኔታዎች የተጨማሪ ክፍያን አከፋፈልና መስራት ያሉባቸው ነገሮች እንዳሉም እገነዘባለሁ። ፋብሪሲዮ ሮማኖ የማርኮ ካርኔሲች ስምም ከማንቸስተር ዩናይትድ ጋር ስለመያያዙም እንዲሁ ተጠይቆ ምላሹን ሰጥተዋል። ማንቸስተር ዩናይትድ ካርኔሲቺን ጨምሮ በርካታ ግብ ጠባቂዎችን እየመለመለ ይገኛል። እስካሁን ግን ምንም አይነት ተጨባጭ ሁኔታ ወይም ደግሞ ንግግር አላደረጉም ሲልም ጭምር ነው እየተናገረ የሚገኘው። ዩናይትድ ግን በሚቀጥለው ሳምንት የብሪያን ኢምቤሞን ዝውውር የሚያጠናቀቅ ሲሆን ይህም ደግሞ ዝውውር አስቀድሜ እንደገለጽኩላችሁ በአዲሱ የፋይናንሻል አመት የሚመዘገብ ይሆናል ሲልም ጭምር ነው የተናገረው። ዩናይትድ ከብሪያን ኢምቤሞ በተጨማሪ ሌሎች ዝውውሮችን ላይም እንደሚገኝ እንግዲህ ጥረትም ያደርጋል ከጁላይ አንድ በኋላ በተጨባጭ ነገሮችን የሚያጠናክር ይሆናል ሲልም ጭምር ነው የተናገረው። በተጨማሪም እንደ ማንቸስተር ኢቭኒንግ ኒውስ ዘገባ ከሆነ ሩበን አሞሪም ቢያንስ ሶስት አዳዲስ ፈራሚዎች ተጫዋቾችን ፕሪሲዝኑ ሲጀመር አብረውት እንዲኖሩ እንደሚፈልግም ነው ለአለቆቹ መናገሩ እየተገለጸ የሚገኘው። ሌላኛው ቅድሜ ያነሳሁት የግብ ጠባቂ ጉዳይ ነው። ኦናናን ለመተካት መዘጋጀታቸውን የሚያሳዩ ሪፖርቶች እየወጡ ነው። ማንቸስተር ዩናይትድ አንድሬ ኦናናን የሚገዛውን ክለብ እያፈላለገ ሲሆን ለአታላንታው ግብ ጠባቂ ማርኮ ካርኔ ሲቺ ደግሞ 34 ሚሊዮን ፓውንድ ለመክፈልም ዝግጁ ናቸው። ማንቸስተር ዩናይትዶች በትናንትናው ዕለት ከአታላንታ ጋር ውይይት ተካሂዷል። ነገር ግን የጣሊያኑ ክለብ ማንቸስተር ዩናይትድ ካዘጋጀው ከፍ ያለ ክፍያን እንዲሰጣቸው ነው እየጠየቁ እንደሚገኙ የሚያሳዩ መረጃዎችን አልፍሬዶ ፔዱላ መረጃውን ያጋራው። ኦናና ባለፉት ሁለት የውድድር ዓመታት በሁሉም ውድድሮች ተጋጣሚ የግብ ሙከራ እንዲሞከርበት ያደረጉ 12 ስህተቶችን በመስራት የሚስተካከለው ግብ ጠባቂም የለም። በተጨማሪም ኦናና ባለፉት ሁለት የውድድር ዓመታት ከየትኛውም የፕሪምየር ሊግ ግብ ጠባቂ በላይ በሁሉም ውድድሮች ክለቡን ለግብ የዳረገ ስምንት ቀጥተኛ ስህተቶችን ወይም ደግሞ ለተቃራኒ ክለቦች አሲስቶችን ማድረግ የቻለም ግብ ጠባቂ ነው። ምናልባትም በፕሪምየር ሊጉ ታሪክ ከታዩ እጅግ መጥፎ ግብ ጠባቂዎች መካከልም አንዱ ሊሆን ይችላል። በተለይም ደግሞ እንደ ዳቪድ ደኪያና ኤድዊን ቫንደርሰሪን ይዞ ለነበረ ክለብ ደግሞ ጥሩ ግብ ጠባቂ እንዳልሆነ በርካቶች ያነሱታል። የዩሮፓ ሊግ ዋንጫን እንግዲህ ካጡባቸው ምክንያቶች መካከል ደግሞ ከቻምፒየንስ ሊጉ በጊዜ ለመሰናበታቸውም እንዲሁ ዋነኛው ምክንያት የነበረውም ይኸው ቀላል ኳሶች የሚገቡበት ግብ ጠባቂ እንደነበር በርካቶች ያነሳሉ። ኳሱን ጨምሮ 98 በመቶና ከዛ በላይ የሚሆነው የማንቸስተር ደጋፊም ደጋፊ በዚህ በረኛ ወይም በዚህ ግብ ጠባቂ መልቀቅ እጅጉን ደስተኛ እንደሚሆን ነው በርካቶች እየተናገሩ የሚገኙትና ማንቸስተር ዩናይትዶች ምናልባት የአታላንታውን ግብ ጠባቂ ካልቼ ሴኒሮ ለማስፈረም ሙከራዎችን ያደርጋሉ ተብሎ እንደሚጠበቅ የሚያሳዩ መረጃዎች ናቸው በተደጋጋሚ እየወጡ የሚገኙት። ፋብሪዚዮ ሮማኖም ከዚህ ጋር በተያያዘ ጥያቄ ቀርቦለት እየተመለከቱ እንደሆነ እርግጠኛ ነኝ፣ ነገር ግን ከበርካታ ግብ ጠባቂዎች ጋርም ስማቸው ተያይዟል፣ ነገር ግን የትኛውን ግብ ጠባቂ እንደሚያስፈርሙ ግን እስካሁን የተረጋገጠ ነገር የለም ሲል ነው ሀሳቡን የሰጠው። በወረሃ ግንቦት ለማንቸስተር ዩናይትድ ፊርማውን ያኖረው ባለተሰጦም እንግዲህ የ18 ዓመቱ ፈረንሳዊ የፊት መስመር ተጫዋች ኤንዞ ካና ቤክ በዚህ የክረምት የተጫዋቾች የዝውውር መስኮት አቅሙን የበለጠ እንዲያሻሽልና ልምድን እንዲያካብትም በውሰት ሊሰጥ መሆኑ ተረጋግጧል። ኤንዞ እንግዲህ በማንቸስተር ዩናይትድ ባለድርሻ አካላት ኢኒዮስ ስርም በሚተዳደረው እንግዲህ ላውሴን በተሰኘ የእግር ኳስ ቡድንም በአንድ ዓመት የውሰት ውልም የሚሰጥ ይሆናል ተብሎ እንደሚጠበቅ ነው። ክሪስቶፈር ሚቼል ይህንን መረጃ እያጋራም የሚገኘው። ከማንቸስተር ዩናይትድ ጋር ሌላኛው የምናነሳው ክሪስቲያን ኤሪክሰን ከማንቸስተር ዩናይትድ ሚዲያ ጣቢያ ጋር የስንብት ቃለ ምልልስ ያደረገ ሲሆን ዋና ዋና ነጥቦችንም አንስቷል። ለማንቸስተር ዩናይትድ ባደረኩት የመጨረሻ ጨዋታ ላይ ጎል ማስቆጠሬ የማይረሳ ጊዜ ነበር። ክለብህን ለመሰናበት ጥሩ መንገድም ነው። ከልብ ሕመሜ በኋላ የልብ ድካም ያለበት ሰው ብቻ ሳይሆን አሁንም ተመሳሳይ እግር ኳስ ተጫዋች መሆኔን ማሳየት ፈልጌ ነበር። የደጋፊዎችና የቡድን አጋሮች ድጋፍ ከምትገምቱት በላይ የእግር ኳስ ሕይወቴን ረድቶታል። በጋራ ባሸነፍናቸው ዋንጫዎችና በዚህ ክለብ ባደረኳቸው ትዝታዎችም እኮራለሁ ሲል ነው የተናገረው። አሁን ኮንትራቴ ስላበቃ አዲስ ቻሌንጅ ለመሞከርና ስራዬን ወደፊትም ደግሞ ለመቀጠል ጓጉቻለሁ ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው እንግዲህ የክሪስቲያን ኤሪክሰን ነው ከስንብቱ በኋላ። ዩናይትድ እንግዲህ የግብ ጠባቂውን ውልም ማራዝመዋል። በአሰልጣኝ ሩበን አሞሪም የሚመራው ማንቸስተር ዩናይትድ የግብ ጠባቂያቸው ቶም ሂተንን ኮንትራት ማራዘማቸውን ይፋ አድርገዋል። እንግሊዛዊው የ39 ዓመት ግብ ጠባቂ ቶም ሂተን በማንቸስተር ዩናይትድ ቤት ለተጨማሪ አንድ የውድድር ዓመት ለመቆየት ውሉን ማራዘሙ ይፋ ተደርጓል። በማንቸስተር ዩናይትድን በመቀላቀል ኮርቻ ያለው ቡድኑን ለማገዝም ዝግጁ ነኝ ሲልም ጭምር ነው ቶም ሂተን ሀሳቡን እየሰጠም የሚገኘው። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን እናጋራችሁ። ሲቲን ማሸነፍ እንችላለን ብሏል። የአልኪላሉ የፊት መስመር ተጫዋች የሆነው ሳሌም አልዳውስሪ ነው ይህንን ሀሳብ የሰጠው ቡድናቸው ማንቸስተር ሲቲን አሸንፎ ሩብ ፍጻሜ መግባት እንደሚችል ተናግሯል። ወደዚህ የመጣነው ለተሳትፎ ብቻ አይደለም የሚለው ተጫዋቾ አላማችን ለሀገሪቱ የሚያኮራ ታሪክን ይዘን መመለስ ነው ሲልም ነው የተናገረው። የጨዋታው ኮከብ ተብሎ የተመረጠው ሳሌም አልዳውስሪ ማንቸስተር ሲቲን ማሸነፍ የሚያስችል አቅሙ አለን ሲል ነው የተደመጠው። ሩበን ኔቬስ በበኩሉ ማንቸስተር ሲቲ ላይ በሪያል ማድሪድ ጨዋታ እንዳደረግነው እናደርጋለን ሲልም ሃሳቡን ሰጥተዋል። እንዲሁ የአል ሂላል አሰልጣኝ የሆኑት ሲሞኔ ኢንዛጊ እኛ ማንንም አንፈራም ሲሉም ተናግረዋል። የአል ሂላል ዋና አሰልጣኝ ሲሞኔ ኢንዛጊ ቡድናቸው ቀጣይ ተጋጣሚው ማንቸስተር ሲቲን እንደማይፈራን የገለጹት ማንቸስተር ሲቲና ፔፕ ጓርዲዮላ በድጋሚ መቅጠም አስደሳች ነው ሲሉ ሲሞኔ ኢንዛጊ ይናገራሉ። አክለውም ይሁን እንጂ እኛ የትኛውንም ቡድን አንፈራም ለጨዋታው ዝግጁ እንሆናለን ሲልም ነው የተደመጡት። ተከላካዩ ካሊዶ ኩሉባሊ በበኩሉ ማንቸስተር ሲቲ ጠንካራ ቡድን ነው፣ አስቸጋሪ ጨዋታ እንደሚሆን እናውቃለን፣ ነገር ግን በራሳችን ማመንና ምርጥ አቋማችንን ማሳየትም አለብን ሲል ተናግሯል። ካሊዶ ኩሉባሊ። ጀረሚ ዶኩ ስለ አይትኑር ይናገራል። በተለይ ትናንትና ጀረሚ ዶኩ ላስቆጠራት ጎል አሲስት ያደረገው ይኸው አልጄሪያዊ ከወልቨርሃምተን ወንደረርስ ያስፈረሙት አይት ኑሪ ነው። እና ጀረሚ ዶኩ ስለዚህ ተጫዋች ሲናገር፣ እሱ በጣም ትልቅ ተጫዋች ነው። በፍጥነት ከቡድናችን ጋር ተስማምቶ እየተጫወተ ነው። በፈለገው ቦታ መጫወት ይችላል። እናም ደግሞ እሱ ከእኛ ጋር በመሆኑ በጣም ደስተኞች ነን፣ ሲል ነው ጀረሚ ዶኩ ስለ አይትኑሪ ሀሳቡን የተናገረው። በርናርዶ ሲልቫ በአንጻሩም ስለ ሮድሪ መናገር አልፈልግም፣ የእሱ ህይወት በራሱ ይናገራል። እሱ ለእኛ በጣም አስፈላጊ ሰው ነው። አሁን ላይ ቀስ በቀስ ወደ ትክክለኛ አቋሙ እንደሚመለስ ተስፋ እናደርጋለን። እኛ በጣም እንፈልገዋለን ሲል ነው በርናርዶ ሲልቫም የተናገረው። ኤደርሰን በክረምቱ ማንቸስተር ሲቲን እንደማይለቅ አሳውቋል። ብራዚላዊው ግብ ጠባቂ ኤደርሰን በክረምቱ ከክለቡ ይለቃል ተብሎ ከሚጠበቁ ተጫዋቾች ውስጥ አንዱ ቢሆንም እሱ ግን መልቀቅ እንደማይፈልግ ነው ያሳወቀው። ኤደርሰን የወደፊት ህይወቴ በማንቸስተር ሲቲ ነው፣ ይህንን ክለብ መልቀቅም አልፈልግም፣ ሀሳቤ ሁሉ እዚህ ነው ሲልም ነው የተናገረው። እንደገና ወደ ፕሪምየር ሊግ አሸናፊነት መመለስ እንዲሁም ቻምፒየንስ ሊግ ዋንጫን ማሳካትም እፈልጋለው፣ ለዛ ደግሞ ያለኝን ሁሉ እሰጣለው ሲልም ተናግሯል። ኤደርሰን ሞራይስ። ሪያል ማድሪድን ደግሞ እንመልከት። ጥሎ ማለፍ ጨዋታ የፍጻሜ ነው ሲል ሻቪ አሎንዞ ይናገራል። ሪያል ማድሪድ ሳለዝበርግን 3 ለ0 በማሸነፍ የምድብ መሪነቱን አስጠብቆ ወደ ጥሎ ማለፉ መቀላቀሉን ይታወሳል። ከጨዋታ በኋላ ስቴታቸውን የሰጡት አሰልጣኝ ሻቪ አሎንዞ አሁን ላይ ከዩቬንቱስ ጋር ለሚደረገው የጥሎ ማለፍ ጨዋታ ትኩረት እንደሚሰጡን የገለጹት የጥሎ ማለፍ ጨዋታ የፍጻሜ ነው ያለው ሻቪ አሎንዞም ዩቬንቱስ ከአውሮፓ ታሪካዊ ክለቦች አንደኛው ነው ሲልም ይገልጻል። በማንቸስተር ሲቲ አምስት ለሁለት መሸነፋቸውን የሚቀይረው ነገር የለም። እነሱ በጣም ከባድ ይሆናሉ ሲሉ ሻቪ አሎንዞ ተናግረዋል። ዋንጫ ማሸነፍን እንፈልጋለን ሲል ነው ቪኒሲዮስ ጁኒየር የተናገረው። ለሪያል ማድሪድ ሁለት የግብ ተሳትፎ ያደረገው ቪኒሲዮስ ጁኒየር ቡድኑ የሻቪያሎን ዞና ጨወት በፍጥነት ለመላመድም እየጣረ መሆኑን ይናገራል። ሁለቱ ጥሩ ሳምንታትን አሳልፈናል። ሻቪያሎን ዞ ምን እንደፈለገ በፍጥነት ለመረዳትም እየጣረን ነው ሲል ቪኒሲዮስ ጁኒየር ይናገራል። በዚህ ውድድር ላይ መሳተፍ ጫና አለው። ውድድሩ በአዲስ ቅርጽና ገና የመጀመሪያው ነው እንደ ሁልጊዜ ማድሪድ ማሸነፍም ይፈልጋል ሲል ቪኒ ጁኒየር ተናግሯል። የጨዋታው ኮከብ ተብሎ የተመረጠው ቪኒሲዮስ ጁኒየር ለሪያል ማድሪድ በሁሉም ውድድሮች 106 ጎሎችን ማስቆጠር ሲችል ከጋሬዝ ቤልም ጋር መስተካከሉን ነው መረጃዎችም ያሳዩት። ሻቪያሎንዞ ይናገራል። ተግዳሮቱ አንዳንድ ችግሮችን በፍጥነት ማንሳት ነው። በተለየ መንገድ መጫወት ከምንችለው ቡድን ጋር ተለዋዋጭ መሆንና በተለያዩ ቅርጾችን መጫወት እንፈልጋለን። እናም ደግሞ ይህንን ስታይል ነው የመረጥኩት ሲልም ሻቪያሎንዞ ተናግሯል። አሁን ላይ 16ቱ ዙር ላይ ደርሰናል። እናም ከዚህ በኋላ እያንዳንዱ ጨዋታ ፋይናል ጌም ይሆናል ሲል ሻቪያሎንዞ ይናገራል። ሁላችንም ጥሩ ስሜት ላይ ነን። በመጀመሪያው አጋማሽ ጥሩ ተጫውተናል፣ ነገር ግን በሁለተኛው ትንሽ ደካማ ነበረን። ይህንንም ወደፊት ከሚመጡት ጨዋታዎች አንጻር ማሻሻል ይኖርብናል። ያለው ደግሞ ቪኒ ጁኒየር ነው። ባስቆጠርኩት ግብና በወሳኙ አሲስትም በጣም ደስተኛ ነኝ። እናም አሁን ላይ በጣም አስፈላጊው ነገር ሁላችንም ደስተኞች መሆናችን ነው ሲል ቪኒ ጁኒየር ይናገራል። እንደ ጉቲ አስደናቂ አሲስት አድርገሃልና እስኪ ስለ ሁኔታው ምን ተላለ? ተብሎ ነበር። በአጠቃላይ ጥሩ ጨዋታ አድርግ ያለው ብዬ አስባለሁ። በተለይ በፌዴሪኮ ቫልቬርዴ ግብ ያደረኩት አሲስት ጥሩና ወሳኝ አሲስት ነበር። ይህም ደግሞ ሁኔታ በቀጣይ ላሉ ጨዋታዎችን በራስ መተማመን ይሰጠኛል ሲል ነው ቪኒ ጁኒየር የተናገረው። ጁድ ቤሊንግሃም ለብዙ ዓመታት የዓለማችን ምርጡ አማካይ መሆኑን አረጋግጠዋል። እናም ዛሬ በድጋሚ ይህንን ሜዳ ላይ አይቻለው። ጁዲ የዓለማችን ምርጡ ወይም ደግሞ ከምርጥ አማካዮች መካከል አንደኛው ነው ሲል ትሬንት አሌክዛንደር አርኖልድ የሀገሩን ልጅ አሞካሽቷል። ወደ ሪያል ማድሪድ ከመጣው በኋላ ሁሉም ሰው ቤቴ ውስጥ ያለው ያክል እንዲሰማኝ አድርገውኛል። በጣም ደስተኛ ነኝ። ነገሮች በጥሩ ሁኔታ እየሄዱልኝ ነው ብሏል ትሬንት አሌክዛንደር አርኖልድ ሲናገረ በአስደናቂ ሁኔታ ነበር ዛሬ የተጫወት ነው። በእኔ እምነት በዚህ ውድድር ላይ እስካሁን ካደረግነው ጨዋታ የዛሬው ምርጡ ነው ብዬ አስባለሁ ብሏል። የትናንትናውን ጨዋታ በአጠቃላይ ጨዋታውን ማሸነፍ እንደነበረብን ሁላችንም እናውቃለን፣ ምክንያቱም ምድባችንን በበላይነት ማጠናቀቅ የሁላችንም ፍላጎት ነበር። እናም እንዳሰብ ነው ደግሞ አሳክተነማል፣ ሲል ነው ትሬንት አሌክዛንደር አርኖልድ ሀሳቡን የሰጠው። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። በያዝነው የክረምት የተጫዋቾች የዝውውር መስኮት ብዙ ወጪ ያወጡ ክለቦች ዝርዝር ውስጥ ሊቨርፑል 214 ሚሊዮን ዩሮ ወጪን በማውጣት አንደኛ ደረጃ ላይ ተቀምጧል። እንግዲህ ብዙ ዝውውሮችን ለመፈጸም ሙከራዎችን እንደሚያደርግ እየተገለጸም ይገኛል። በያዝነው የክረምት የተጫዋቾች የዝውውር መስኮት እንግዲህ እስካሁን ድረስ ፍሎሪያን ቬርትስን ከባየር ሌቨርኩዘን፣ ጀረሚ ፍሪምፖንግን ከባየር ሌቨርኩዘን እና እንዲሁም ሚሎስ ኬርኬዝን ከቦርንመዝ ማስፈረማቸው ይታወሳል። እና በእነዚህ ዝውውሮች በአጠቃላይ 214 አካባቢ ሚሊዮን ዩሮ ወጪ ማውጣታቸውን እና እስካሁን ደግሞ በአንደኛ ደረጃነት እንደተቀመጡ የሚያሳዩ መረጃዎች እየወጡ ይገኛሉ። ሶከር ናይንቲን የተባለ የመረጃ ምንጭ ደግሞ የክረምት ተጫዋቾች የዝውውር ሁኔታን የመሳካት እድል በፐርሰንት አስቀምጠዋል። በተለይ ከተጫዋቾች ጋር በተያዘ ነው በፐርሰንት ያስቀመጠውና ከሊቨርፑል ጋር ስማቸው እየተያዙ የሚገኙ ወይም ደግሞ ከሊቨርፑል ሊለቁ የሚችሉ ተጫዋቾች ዝውውርን በተመለከተ ቁጥራዊ መረጃዎችን እንንገራችሁ። ዳርዊን ኑኔስ ወደ ናፖሊ ስሙ የተያዘ ተጫዋች ነው፣ 81 በመቶ የመሳካት እድል አለው ብሏል ሶከር ናይንቲ። ማርክ ጉሂ ደግሞ የክሪስታል ፓላሱ የተከላካይ ስፍራ ተጫዋች ወደ ሊቨርፑል ስሙ እየተነሳ ይገኛልና 62 በመቶ የመሳካት እድል አለው ብሏል። ሁጎ ኤኪቲኬ የእንግዲህ አይንትራክ ፍራንክፈርት አጥቂ ነው። በሊቨርፑል በቸልሲና በማንቸስተር ነትድ ይፈለጋል። የተጫዋች ወደ ሊቨርፑል የማምራቱ ውድል 27 በመቶ ነው ሲል ሶከር ናይንቲን ይናገራል። እንዲሁ አሌክዛንደር ኢሳክም ከሊቨርፑል ጋር በተደጋጋሚ ስሙ ሲነሳ እየሰማነው ነውና ወደ ሊቨርፑል የመቀላቀል እድሉ 22 በመቶ ብቻ ነው ሲልም ነው ሶከር ናይንቲ መረጃውን ያጋራው። ኦሊቪየ ዡሩ ወደ አውሮፓ ሊመለስ ነው። ፈረንሳዊው የፊት መስመር አጥቂ ኦሊቪየ ዡሩ የፈረንሳዩን ክለብ ሊል ለመቀላቀል ከስምምነት መድረሱ ተገልጿል። የቀድሞ የአርሰናልና የቸልሲ አጥቂ ኦሊቪየ ዡሩ ባለፈው ዓመት ኤሲ ሚላንን በመልቀቅ የአሜሪካውን ክለብ ሎስ አንጀለስን ተቀላቅሎ እንደነበር የሚታወስ ነው። በአሜሪካ ጥሩ የሚባል ጊዜን ማሳለፍ ያልቻለው ኦሊቪየ ዡሩ ለክለቡ ባደረጋቸው 34 ጨዋታዎች አምስት ግቦችን ነው ማስቆጠር የቻለው። በሎስ አንጀለስ ያለው ውልም በቀጣይ ታህሳስ ወር የሚጠናቀቀው ዡሩ ኮንትራቱን ለማቋረጥ ንግግር ላይ እንደሚገኝም ተገልጿል። ይቀጥላል ዢሮ በቀጣይ ለሊል ለአንድ እንግዲህ ተጨማሪ ዓመት የመቆየት አማራጭን ያካተተም የአንድ ዓመት ኮንትራትም እንደሚፈርም ጭምር ነው የሚጠበቀው። ፖል ላቤሌ ፖግባ የጤና ምርመራውን ያደርጋል። ፈረንሳዊው የመሃል ሜዳ ተጫዋች የሆነው ፖል ላቤሌ ፖግባ ከፈረንሳዊው ክለብ ሞናኮ ለመቀላቀል የጤና ምርመራውን እንደሚያደርግ ተነግሯል። ከአንድ አመት በላይ ከሜዳ ርቆ የቆየው ፖል ላቤሌ ፖግባ ከዩቬንቱስ ጋር ያለውን ኮንትራት ማቋረጡን ተከትሎ ሞናኮን በነፃ ዝውውርም ይቀላቀላል። ፖል ፖግባ በታዳጊነቱ ሌ ሃርቬን በመልቀቅ የማንቸስተር ዩናይትድ አካዳሚን ከተቀላቀለ ወዲህ ለመጀመሪያ ጊዜ ነው በሀገሩ ሊግ የሚጫወተው። በሌላ በኩል ሞናኮ የባርሴሎናውንም ተጫዋች አንሱ ፋቲንም በውሰት ለማስፈረም የጤና ምርመራውን ያደርጋል። ሩድ ቫን ኒስትሮይ ከሌስተር ሲቲ ጋር ተለያይቷል። ከእንግሊዝ ፕሪምየር ሊግ የወረደው ሌስተር ሲቲ አሰልጣኝ ሩድ ቫን ኒስትሮይን ከኃላፊነት ማሰናበቱ ተነግሯል። አሰልጣኝ ሩድ ቫን ኒስትሮይ ሌስተር ሲቲን ተረክቦ በ24 ጨዋታዎች መምራት ቢችልም ቡድኑን ከመውረድ ግን አልታደገውም። አሰልጣኝ ሩድ ቫን ኒስትሮይ ሌስተር ሲቲን እየመራ ማሸነፍ የቻለው አራት ጨዋታዎችን ብቻ ነው። በመጨረሻም የሀገር ውስጥ ጉዳዮችን ደግሞ እንንገራችሁ። የኢትዮጵያ ፕሪምየር ሊግ የአመቱ ኮከቦች ትላንትና ይፋ ተደርገዋል። ኮኮብ አሰልጣኙ ገብረ መድን ኃይሌ ከኢትዮጵያ መድን ናቸው። ሁለት መቶ ሺህ ብርና የዋንጫ ሽልማት ተበርክቶላቸዋል። ኮኮብ ተጫዋቹ ሃይደር ሸረፋ ከኢትዮጵያ መድን ነው። ሁለት መቶ አስር ሺህ ብርና የዋንጫ ሽልማት ተበርክቶለታል። ኮኮብ ግብ አስቆጣሪው አሊ ሱሌይማን በሀያ አንድ ግቦች አጠናቋል ከሐዋሳ ከተማ 200,000 ብርና የዋንጫ ሽልማት ተበርክቶለታል። ኮኮብ ግብ ጠባቂው አቡበከር ኑራ ከኢትዮጵያ መድን 150,000 ብርና የዋንጫ ሽልማት ተበርክቶለታል። ኮኮብ ወጣት ተጫዋች ይታገሱ ታሪኩ ከኢትዮጵያ ቡና እንግዲህ በቦታው ባለመገኘቱ ሽልማቱን አልወሰደም። ምስጉን ዋና ዳኛ ማኑኤ ወልደ ጻዲቅ ደግሞ 150,000 ብርና የዋንጫ ሽልማት፣ ምስጉን ረዳት ዳኛ ሙስጠፋ መኪ 150,000 ብርና የዋንጫ ሽልማት ተበርክቶላቸዋል። ከኢትዮጵያ ፕሪሚየር ሊግ የወረዱት ክለቦች ጉዳይ ገና በሂደት ላይ ነው ሲል የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ይፋ አድርጓል። የ2017 ዓ.ም ምረት የኢትዮጵያ ፕሪሚየር ሊግ መጠናቀቁን ተከትሎ የወረዱ ክለቦች ቅሬታ እያሰሙ ይገኛሉ። አክሲዮን ማህበሩ በውድድር አመቱ ተግባራዊ ሊያደርገው አዲስ ያጸደቀው የክለቦች የፋይናንስ አስተዳደር መመሪያ በሚገባ ተግባራዊ አልሆነም ይላሉ ክለቦቹ በኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ያወጣው መመሪያም ጥሰዋል ያላቸውን ክለቦች ላይ ክስ መስርቶ ጥፋተኛ የሆኑትን አሳውቀው እንደነበር ይታወሳል። ሆኖም ግን አወዳዳሪው አካል ሕጉን የተላለፉትን ክለቦች ላይ እርምጃ ሳይወስድ የውድድር ዘመኑ ተጠናቋል። አክሲዮን ማህበሩ ያወጣውን መመሪያ እንግዲህ አክብረን ተወዳድረናል የሚሉት የወረዱት ክለቦች ሕጉን ካላከበሩት ጋር እኩል መዳኘት የለብንም ነው እንግዲህ መከራከሪያቸው። ጉዳዩን በተመለከተ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ምላሽ ሰጥቷል። የአክሲዮን ማህበሩ ዋና ስራ አስኪያጅ ክፍሌ ሰይፈ ጉዳዩ በሂደት ላይ ያለ መሆኑንና ገና ውሳኔ እንዳላገኘ ተናግረዋል። በሊጉ የደረጃ ሰንጠረዥ መሰረት ከ15ኛ እስከ 18ኛ ሆነ ያጠናቀቁ ክለቦች አሁን ባለው ሁኔታ ወራጅ ናቸው ያሉት ስራ አስኪያጁም በፍርድ ቤት የተያዘው ጉዳይ ጭምር ከተጠናቀቀ በኋላ ሁሉም ነገር ይፋ እንደሚሆን አሳውቀዋል። በዚህ ዓመት እንዲተገበር ሁሉም ክለቦች የተስማሙበት የፋይናንስ አስተዳደር መመሪያን ታግ ተግባራዊ ለማድረግ አድካሚ እንደነበር የገለጹት ክፍሌ ሰይፈም በፍርድ ሂደት ላይ ያሉ በርካታ ጉዳዮች እንዳሉም ጭምር ነው የተናገሩት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁን ከእኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።